አንዲት ሴት ጡቷን በምትፈትሽበት ሰዓት ችላ መባል የለባቸው ምልክቶች እንዴት ናቸው? ዶክተር ኢስሀቅ ሱጋ ነኝ ቀዶ ሕክምና ተባባሪ ፕሮፌሰር ነኝ። እንዲሁም የኤንዶክራይን እና የጡት ካንሰር ሰብ ስፔሻሊስት ሐኪም ነኝ። አንዲት ሴት ጡቷን በምትፈትሽበት ሰዓት ችላ መባል የለባቸው ምልክቶች አሉን። አንዲት ሴት እድሜዋ ሀያ ሲሞላ የራሷን ጡት መፈተሽ መልመድ አለባት ወይም መጀመር አለባት። ይህም ካንሰሩን ቶሎ ለመለየትና የተለየ ነገር ሲኖር ቶሎ ቅድሚያ ለማግኘት ይረዳናል። እነዚህ ዋና ዋና ምልክቶችም አንደኛው የተለየ ወይም አዲስ እባጭ ጡት ላይ ወይም ደግሞ ብብት ላይ ሲከሰት። በሁለተኝነት ችላ መባል የሌለበት ምልክት ደግሞ የጡት ቆዳ መሰርጎድ ወይም መሻከር፣ አንድ ቦታ ለይቶ ሊሆን ይችላል፣ ወይም የጡት ቆዳ መሰርጎድ ሊሆን ይችላል። ሌላኛው ቀጥሎ ደግሞ በዋናነት የጡት ጫፍ መሰርጎድ ወይም ያልተለመደ አይነት ፈሳሽ ሲከሰት ነው። እነዚህ ምልክቶች በሚታዩባቸው ጊዜ ወደ ሆስፒታላችን ተክለ ሃይማኖት ጠቅላላ ሆስፒታል ቢመጡ ተገቢውን ሕክምና በተገቢው ጊዜ ያገኛሉ። ተክለ ሃይማኖት